ሰላም ሰላም ወደ ነጥ የተከበራችሁ የሱፍ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችን ያብዛልን። የዛሬ ቪዲዮአችን የሚሆነው ይሄ የምታዩትን የፈራረሰ ቤት ሀይቅ ከተማ ላይ ጅብሰም ኮርስና፣ ግድግዳ ቻክ፣ እንዲሁም ማብሪያ ገመት ዝርጋታ ከዚህ ከፈራረሰና ከወለቃ ለቀ ቤት ወደ ዘመናዊነት ቀይረ ነው ዛሬ ጨራርሰን ልናስረክብ ነው ማለት ነው። እንግዲህ ባለቤቱ ምን ያክል እንደተደሰተ በዙ ላይ የምናይ ይሆናል። ቪዲዮውን እስከ መጨረሻው አብራችሁ ተከታተሉ። ቤቱ በጣም ነው የሚያምረው፣ እንዳትደነግጡ። ይሄ ቤት ነው ወደዚህ የተቀየረው ብላችሁ እንዳትደነግጡ። ከቪዲዮ መጨረሻ አብራችሁን ቆዩ። መልካም ቆይታ። ጉድባል ጎበዝ። እንግዲህ ይሄ የምታዩት አፈር ከዚህ ከቤት የወጣ ነው። ይሄ ልስኑ ተልጡ

አጅቡ ነው እየተከታተላችሁ ስለሆነ ያው ታውታላችሁ ብለን እናስባለን። እና እና አጅቡ ነው። ወላሂ ማሰራት ከፈለጋችሁ ደግሞ ይሄን እያያችሁ እንግዲህ ገንዘባችሁ በትክክለኛ ሰውና በትክክለኛ ሰዓት፣ በትክክለኛ ቦታ እንዲቀመጥላችሁ ይሄንን ፕሮግራም ከተከታተላችሁ በእርግጠኝነት ተጠቀማላችሁ አስባለሁ። ለምን ወጭ ወጥቶም በዚህ ደረጃ ማትደሰቱበት ብትናሁን ሊሉ ሊሉ ሁሉ በጣም ተጨንቃለሁ ከስራውም በላይ ፍቅራቸው ታዛዥነታቸው፣ እኔ በማይመቸኝ ሰዓት እንጨት አግዘው እራሱ ቤትን የሚሰሩት ማለት ነው። የመኪና አትከፍሉም እና ቁርስ ቦልትን ስንገባና ስንወጣ በዚህ ፕሮግራም እንሰራዋለን እያሉ ማለት ነው። ወጭ እስከ መቆጠብ ድረስ። እና እድሉን ተጠቀሙ ነው ሙሉ በሀይቅና አካባቢ፣ በጎራ ሜዳ፣ በእርግጥ በየትኛውን ቦታ ይንቀሳቀሳል። ይበግግሞ ቅርብ ከሆናችሁ ለማሰራት ፈልጋችሁ ወይ እንዴት መታችሁ ማየት ትችላላችሁ። እንቀተሮ አላፉ ነው። ኮሊደሩ እንደዚህ እንደምታዩት እንደዚህ አድርገን አንድ በጣም በሚገርም ስራ እንደሰራው ጭቃ ቤት አይመስልም። እንደዚህ እንደምታዩት ኮልደር ኮርኒሱ ይኸውና አብረን አያዝ እንደሱ አድርገን አልሙኒየም አድርገን እለታለሁ። ኮሊደሩ እንደምታዩት ጣም ነው የምታምረው። አልሙኒየም የሚበራለው ይኸውና እዚህ ጋር ቀብረለታ ጅብሰሙ ሻዱ አለው። ጣም ወላሂ የሚገርማችሁ ቃም በሚገርም ስራ ነው የሰራ ነው በሚገርም ማለት ነው። በጣም ነው የሚያምረው። ያበደ ስራ ነው። በቃ በጣም ነው የሚያምረው። ያ ቤት ነው ብላችሁ እንዳደነገጡ ጠርዙ ይኸውና፣ ባለቤትም ይኸውና። እንዴት ደስ እንዲያለው አልነግራችሁም። ዛሬ እየካደመን ነው። ዛሬ ምርቃን ነው የዛሬ ምርቃናችን ቀን ነው። ዛሬ ጁምዓ እየተንከባከቡ ነው። ያው ከገባን ጀምረን በጣም በእንክብካቤ ነው። በነገራችን ላይ እዚህ ቤት ያለ ነው ማሻ አላህ በሞባ ልጆቼም ተደስተው ነው ያሉት። ሁሉም ሰው ለመለይ እስከሚከብደን ድረስ ነው የተላመድነው። እንግዲህ አሁን ይሄ የምትመለከቱት እንግዲህ መግቢያ መውጫው የበሩ መግቢያ መውጫ በጅብሰም ጠርዙን ፏ ብትና አድርገነዋል እንደምታዩት። ወላ ጭቃ ቤት ነው ብሎ ለማመን ይከብዳል። ሲቀጥልም ደግሞ ያ ቤት ነው ወይ ያስብላል። ማለት ይሄ ወደስ ምኝታ ቤት የሚያስገባው በር ነው። እዚህ ጋ ይሄ የምኝታ ቤት ታምቡራታ በር አለው እዚህ ጋ በር ይሄን እንደዚህ አርገን ሰርተነዋል። የሁሉንም በር መተላለፊያ ቀጥ አርገን ነው በጅብሰብ ያወጣ ነው እንደዚህ አርገነዋል። የምኝታ የልጆች ምኝታ ቤትም አለው ሻወር ሽንት ቤትም መግቢያ ላይ ያለችው በርም እንደምታዩት ቀጥ አርገን በጅብሰብ ነው የሰራነው። እዚህ ቤት ላይ ጭቃ የሚባል ነገር አጥፍተናል፣ ሙሉ ለሙሉ ማለት ነው። እቺ ትንሿ ኮልደር ናት። እንደምታዩት ትንሿ ኮልደር እዚህ ጋር ላይ ያለች መግቢያ መውጫ። እቺ ማብሪያ ሲበላሽ ወደ ላይ መግቢያ መውጫ ናት። ትፈለግ ብድግ እናደረጋታለን፣ ስንወርድ ደግሞ ዝቅ እናደረጋታለን ማለት ነው። ከዛ ወደ ግራ በግራ በኩል የልጆች መኝታ ቤት አለ። የልጆች መኝታ ቤቱ በሩ እንደምታዩት ጠርዝ አድርገናል። መቃን ነቅለን የሰራ ነው። ሙሉ መቃኑን ነቅለን የሰራ ነው። እንግዲህ የዚህ መቃን በር ከዚህ ድረስ ከላይ አንድ ስፋት ነው ያለው። ከስርም ከዚህ እስከዚህ ድረስ አንድ ስፋት ነው ያለው ባለፈው ነግሬያችኋለሁ። ከዚህ እስከዚህም እኩል ስፋት ነው ያለው ማለት ነው። ለበሩ በጣም አሪፍ ይሆናል። የልጆች ምታቤ ኮርኒሷ አይቻት እና እንደዚህ እንደምታዩት አብራም አብራም እንደዚህ እንደምታዩት የልጆች ምታቤ ኮርኒስ እንደዚህ በሚገርም ዲዛይን ነው የሰራናት። ያውና አልሙኒየም ፕሮፋይል አለው። አልሙኒየሙ ሹራማ ከለር ነው የሚያበረው ነጭም አለ። ሁለት አይነት ከለር አለው አልሚኒየም የሚባል ጅፕሰም ላይ የሚቀበረው ማለት ነው። እሱ ሁለት አይነት ላይት ነው የሚያበረው። እንደዛ አድርገን ሰርተነዋል። ግድግዳው እንደምታዩት ቀጥ ያለ ነው። አንድም የተወላገደ ቦታ ያለው ሙሉ ሌቭል አድርገን የሰራ ነው። ወላ በጣም በሚገርም አሰራር የሰራ ነው። የመስኮት ጠርዝ እንደምታዩት ልክ እንደ ብሎኬት ቤት ቀጥ አድርገን ያወጣ ነው። ይሄ ጭቃ ቤት አይመስልም በቃ ስታዩት ማለት ነው። የብሎኬት ቤት ነው የሚመስለው እዚህ ላይ እንግዲህ ስራችንን እንደዚህ አድርገን አስደማሚና አስገራሚ አድርገን ሰርተነዋል። ጭቃ ቤትን እንግዲህ ወደ ብሎኬ ቤት ለማስመሰል እንዲሁም ደግሞ አሮጌ ነው ብለን ተጨናንቀን ቤታችን አያምርልንም ብለን ለምንጨናነቅህት ወንድሞች የዛሬ ቪዲዮ በጣም ያስተምራችኋል። እንዲሁም ደግሞ ያ ቤት ለዚህ ደረጃ አይበቃም ብላችሁ ያላችሁ ደግሞ እዚህ ላይ አድርሰነዋል ማለት ነው። ሌላ ሲቀጥል ወደዚህ ወደ አዋቂ ሚንታ ቤት እንገባለን። የአዋቂ ሚንታ ቤት ኮርኒሷ ይቻትና እንደዚህ እንደምታዩት ጣም በሚገርም ዲዛይን ነው የሰራነው። ሻዶ አላት እቺ ዝጋ ስቶክ እናደርግለታለን። ገና ቀለሙን ስንቀባባ እናደረግለታለን። አልሙኒየም የለውም ይሄ ኮርኒሱ። እንደዚህ ነው እያደረግነው። ሶስት ከፍ ነው ያደረግንለት። ጣም የምታምር ዘመናዊ ቅልል ያለ ዲዛይን ነው። ግርግዳው እንደምታዩት እኩል ቀጥ ያለ ነው ሙሉ ለሙሉ ከዛኛው ስኳዝ እስከዘኛው ስኳዝ እስከምንመለከት ድረስ አንድም ወይ ባናይም አንድም የተወላገደ ቦታ አንመለከትም ማለት ነው። ይሄ እንደዚህ እንደምታዩት ማዕዘን ላይ ያለ ሸጡ ቀጥ ያለ ነው። የግርግዳ ሙሊት ተመልከቱ። ከመሬት እስከ ላይ ድረስ አንድ አይነት ነው። በቃ አንድ አይነት ስራ ነው የተሰራው። የሚገርማችሁ በጣም በአሪፍ አሰራ ነው የሰራ ነው። ሲቀጥል በዚህኛው ሳይዝ እንዞራለን። በዚህ ጋ እንደዚህ ይኸውና፣ ይኸው እዚህ ጋ እንደዚህ አድርገነዋል በዚህ ጋር መስኮት አለ። መስኮቱም ጋር እንደዚህ ምናምን ቀጣል፣ ግን ከመስኮቱ ጋር ግን የሰራ ነው። ሌላ ከዚህ ወጥተን እንግዲህ ከዚህ ስንወጣ ሶስት በሮች እናገኛለን። የምኝታ ቤት ለየምኝታ ቤት ከአዋቂ ምኝታ ቤት የምንወጣበት አንድ በር፣ ከዛ ለጥቆ ወደ ልጆች ምኝታ ቤት ፊትለፊት የሚያስገባ፣ ከዛ እዚህ ጋር ደግሞ የሻወር ሽንት ቤት በር አለ። ከዛ ወደ ኮልደር የሚያስወጣል። ይሄውና ይሄ በር ማለት ነው። ይሄ አለ በዚህ ጋር እንወጣለን። ከዛ እንሄድና ትልቁ ኮልደር ላይ እንገባለን። ትልቁ ኮልደር ማለት ይሄ ነው። እንግዲህ ይሄ ወደዚህ ትልቁ ኮልደር እንግዲህ ከዋናው ከዚህ በር ገብተን እንደዚህ እንመጣና ከዚህ ገብተን በዚህ ጋር ወደዚህ የሚያስወጣለን። ከዛን ደግሞ ወደ ግራ ስንታጠፍ ክሽኗ እናገኛለን። ክሽኗ ማለት የክሽን ክላሷ ይቻትና ልሙጥ ነው ያደረግናት ክሽን ልሙጥ ዲዛይን ናት። ይሄ የባለቤት ምርጫ ነው። ሁሉም በባለቤት ምርጫን የሰራ ነው ኮሪንሱን ይህንን ልሙት አድርገናታል። ክሽን ስለሆነ ግርግዳው ይኸውና እንደዚህ እንደምታዩት ቀጥ ያለ ነው። እንግዲህ ይህ አሁን እዚጋ ክሽን ካብኔት ቢረክቡ የፈለጉትን ነገር ቢገጥሙበት በጣም የሚይዝ ስራ ነው ማለት ነው። እንግዲህ ብዙ ጊዜ ጅብሰም ተሰርቶ ክሽን ካብኔት ብንሰራበት፣ ብንገጥምበት ይሆናሉ እያላቸው ያላቸው ይሆናል። እዚጋ ላይ ክሽን ላይ ማድረግ ያለባቸው ሰጋቱራው በዛ ማድረግ ነው ሰጋቱ በዛ አድርጋችሁ ቻ ካደረጋችሁት ከብሎኬ ቤት ይበልጣል፣ ጥንካሬው ብሎኬ ቤት ይበልጣል። የሚይዛል ማለት ነው። ቤት ያስገብቶ በድሪም በስቶ ማተር ትችላላችሁ ማለት ነው። ሩም ያውና እዚህ ጋር ለዚህ ክሽን ላይ ጣውላ ስለሚገጠም ይሄንም እንደዚህ አድርገን ሰርተነዋል። ከዛ በመቀጠል የምንሄደው ወደ ሳሎን ነው የምንሄደው። የሳሎን በር ይኸውና እንደዚህ ፎር አድርገነዋን ጠርዙን እንደምታየው ይሄው በጣም የሚገርም አሰራርን የሰራ ነው። ያው ጠርዙን ባለፈውም ነግሬያቸዋለሁ። እንደዚህ እንግዲህ ስንመጣ ወደ ሳሎን እንገባለን። ወደ ሳሎን ስንገባ የምናገኘው ፊት ለፊት ያለ የፍሬንች በር፣ በጣም አስገራሚ ስራ። ፍሬንች በሩ እንደምታዩት ጠርዙ ጠርዙ ቀጥ ያለ ነው። እንደዚህ ተመልከቱ። እንግዲህ ፍሬንቹ የቡለኬ ቤት ጠርዝ ራሱ እንደዚህ ቀጥ አይለም። ፍሬንቹንም ራሱ ፍሬንች ላይ ያሉ ጠርዞችንም ቀጥ አድርገን የሰራ ናቸው ያውና እንደምታዩቸው፣ ይኸው እንደዚህ አድርገን ይሄንን ሙሉ ወጥ በፕላስቲክ አድርጌ ነው የሰራሁት። ይሄን ጠርዝ እንግዲህ ጭቃ ቤት ላይ ሆኜ ጠርዝ ፍሬም መጠቀም ትቻለሁ። ጠርዝ ፍሬም ተለግዶ በጣም ነው የሚያስጠላው። እንደዚህ በጅብሰም ግን ቀጥ አድርገን ስንሰራቸው ልክ እንደ ብሎኬት ቤት ሲማጎ ተስቦ ተሰራ። ሲማጎ እንደተሳበ እንደ ብሎኬት ቤት አድርገን ጠርዛችንን ጠብቀን ስንሰራው ጭቃ ቤትን በጣም ማሳመር እና ማስዋብ ስለምንችል እኔ እንደዚህ እያደረኩ እየሰራሁት እገኛለሁ፣ አሁን ላይ ማለት ነው። ግድግዳው እንደምታዩት ይሄውና በቃ በጣም የሚያምር ውብ የሆነ ስራ ነው። እንደዚህ አድርገን ሙሉ በቃጫ በዚህ በጭድ እና በሰጋቱራ እንዲሁም ደግሞ በጀሶ እያደረግን ሰርተነዋል። እንግዲህ ይሄ ማለት ይሄ ነበር በፊት ይሄንን ነው ወደዚህ የቀየር ነው ይሄን ግድግዳ ነው እንግዲህ ወደዚህ ደረጃ ያመጣ ነው ማለት ነው። እንደምታዩት ግድግዳው እኩል ነው። ምንም የተወላገደ አባጣ ጎርባጣ፣ አንድ ቦታ ገባ፣ አንድ ቦታ ወጣ ያለ የለው። እንደምታዩት ሙሉት ነው። ከስር ይሄ እንደምታዩት ገና ልሾ ማንኪያ ልሾ ስላለው ነው። ወደ ስር ያልገጠም ነው። ከዛ ውጭ እንትን ይላል። ኮርንሱ ደግሞ እንደምታዩት ይቺ አሁን በጣም የሚገርም ስራ ነው። አልሙኒየም አለው። ይሄም ገና አላበራ ነው። ምና ነው፣ አልተገናኘም። ምና ነው፣ ቆጣሪ ስለሌለ ፓወር ስላነሰው ነው። ሲገባ ቀለም ስቀባ እሻላ፣ እያበራው የማሳያቸው ይሆናል። እንግዲህ ኮርኒሱ ላይ አሁን እዚህ ጅብሳም ስራ የምናየው ምንድን ነው ኮርኒሳችን ከስራ አሁን፣ ይቺ ያያቸዋ ማዕዘኗ ማለት ነው። ፍሬም የለውም፣ ፍሬም አልጠቀምኩም። አሁን ላይ ፍሬም ቀርቷል። እነዚህ መስመሮች እንግዲህ ቀጥ ያሉ ናቸው ሙሉ ለሙሉ ከዚህኛው ጀምራችሁ እስከዛ እስከምትዞሩ ድረስ ይሄንን ከመሀል ያለው ጠርዝ ቀጥ ያለ በቃ ምንም አይነት መወላገድ የሌለው ስራ ያንሰራው። እንግዲህ እንደዚህ እያደረገን ጅብሰምን በጣም እያዘምነን እየሰራ ነው እንገኛለን። ቤታችሁን ጅብሰም ኮርኒስ ማሰራት ለምትፈልጉ ጭቃ ቤት ሆኖ ቀለም ተቀብቷል ወይም አሮጌ ቤት ነው ምናም ብላችሁ ለምታስቡና ለምትጨናነቁ ይሄ ቪዲዮ በጣም ያስተምራችኋል፣ እንዲሁም ደግሞ በተመሳሳት እንዲሰሩ ይረዳችኋል ማለት ነው። ይሄ ቤት እንግዲህ ምን ያክል ጨረሰ ብላችሁ የምትጨነቁ የምታስቡ እህት ወንድሞች ልትኖሩ ትችላላችሁ። ኢንሻላ እሱን ቁጭ ብዬ እንደማምሬ የማታውቃችሁ ይሆናል ማለት ነው። በተረፈ በረንዳው ይሄውና በረንዳው ይሄውና፣ ገና ነው ስራው ያላለቀ። እዚህ ጋ ፍሬሞች የሚገጠሟሉ እነዚህ እናደርጋለን። ከዛ ይሄውና እንትኑ ከውጭ ደግሞ እንትና ጣውላ አድርገንላታል። ጣውላው አይቻትና ባለፈው የነገርኳችሁ ጣውላ እቻት። ይቺ እንደዚ አርገን ከበሮ ቤቷ እንደዛ አርገናታል። ተፋሰሱን ደሞ ይሄውና ፕላስቲክ ኮሪ ውስጥ አርገነዋል። ከዚህ እንደዚህ ቆርቆሮ ጀምሮ እንደዚህ ወደ ታች ትወርድ፣ በፕላስቲክ ኮሪ ዘግተነዋል። ታችኛውን በጣውላ አርገነዋል። ይቺ ጣውላ በነገራችን ላይ በጣም የምታምር በጣም ዘመናዊ ሆኔ ስራናት። ዋጋዋንም መጨረሻ ላይ ሌላ ጊዜ በዝርዝር እንሰራላችሁ ይሆናል። ሁላችሁን ብጭቃ ቤት ለምትሰሩት ወንድሞች እቺ ምትጠቀሟት በጣም ታምራለች። እዚህ አካባቢ ላይ ብቻ ነው የምትገኘው የሚሰሯት፣ ሐይቅ አካባቢ ላይ ብቻ ነው። ሌላ ቦታ ላይ አትጠቀሟትም። ደሴ ነው የምትሰራው። ወደ ፈለጋችሁት አቅጣጫ እንድትልኩ የሚገኝበትን ቦታ በሌላ ቪዲዮ እንዴት እንደሚሰራ የምጠቁማችሁ ይሆናል ማለት ነው። ቤታችሁን ማሰራት ለምትፈልጉ በዚች ማሰራት ትችላላችሁ። እኛንም ማሰራት ከፈለጋችሁ ደግሞ ከሙሉ ግንባታ ድረስ እየሰራን ስለምንገኝ ማናገር ችላላችሁ። በተረፈ ይሄ በረንዳው ገና ኮንቴው አልተነሳም። ኮንቴት እስከብ ነው የምንቀባላት። በጣም ዘበናዊ፣ በጣም የሚያምር ስራ የምንሰራው እንሻላ። ይሄን ቤት አሁን እንዳያችሁት ደግሞ መጨረሻ ላይ ቀለም ሲቀባ ደግሞ በጣም እብድና ሽብርቅ ብሎ ታዩታላችሁ ማለት ነው።